ሰላም እንዴት ናችሁ? ፀጉራችን በአንድ ወር ውስጥ ላይ ያሳድገልን የሚችል ትሪትመንት ይዤላችሁ መጥቻለሁ። እስከመጨረሻው አብራችሁን ቆዩ። የዛሬው እንግዲህ ትሪትመንታችን የምንጠቀመው እነዚህ ነገሮች ናቸው። ካሮት ያስፈልገናል። ተልባ፣ የሩዙሃ እና ኮኮናት ኦይል ወይም ደግሞ ማንኛውም ኦይል መሆኑ ይችላል የምትጠቀሙት እነዚህ ነገሮችን በመጠቀም በቀላሉ ለጸጉራችን እድገት እንዲሁም ደግሞ ለጸጉራችን ብዛት እንዲሆንልን በተለይም ደግሞ በወር ውስጥ ለውጥ የምናይበትን ነገር ይጄላችሁ መጥቻለሁ ማለት ነው። የእያንዳንዱ ጥቅም ነግራችኋለሁ። ከዛ በኋላ ጥቅሙን ካወቃችሁ እንግዲህ ያው መጠቀም አለባችሁ ማለት ነው። እነዚህ ነገሮች ለጸጉራችን፣ በተለይም ደግሞ ለጸጉር ቆዳችን ምንድነው ጥቅም ያለው የሚለውን ነገር ከተረዳችሁ ለመጠቀም ዝም ፍላጎቱ ይኖራችኋል ማለት ነው። ስለዚህ የመጀመሪያው ነገር ካሮት ነው። ካሮት በውስጡ ቫይታሚን ኤ እና ቫይታሚን ኢ አለው። ለቆዳችን ለጸጉር ቆዳችን እጅግ በጣም አሪፍ ነው። ሰርኩሌሽን በማፋጠን ደረጃ ከፍተኛ ሚና ይጫወታል። እንዲሁም ደግሞ ለጸጉራችን ለሩቱ ስትሪንግዝ ይሰጥልናል ማለት ነው። ስለዚህ ካሮት ለጸጉራችን እጅግ በጣም አሪፍ ነው ማለት ነው። ብዙ ጊዜ ያው የምንጠቀመው የካሮት ኦይል የምንላቸው ቅባቶች ይህን ታሳቢ በማድረግ ነው የሚሰሩት ስለዚህ የተጎዳ ፓርት ካለ የተበጣጠሰ እነዛ እነዛን ነገሮች ትሪት ያደረግልናል ማለት ነው። እንዲሁም ደግሞ አንቲ ኦክሲደንት ነው ፍሪ ራዲካል ብቻ እንዳጠቃላይ ጸጉራችን እንዳይጎዳ እንዲሁም ደግሞ ቆዳችን ሰርኩሌሽንን በማፋጠን ጥሩ የሆነ እድገት እንዲኖረው ያደርጋል። ሌላኛው ተልባ ነው። ተልባም ልክ እንደ ካሮት ጸጉራችን እጅግ በጣም ጠቃሚ ነው። በውስጡ ኦሜጋ ስሪ ፋቲ አሲድ አለው። ይህም እንግዲህ ለጸጉር ኮሊክላችን በተለይ ቶሎ እንዲያድግ እድገት እንዲኖረው ያደርጋል። ይህም እንግዲህ በውስጡ ቫይታሚን ቢ እና ቫይታሚን ኢ አለው። ቫይታሚን ቢ እና ቫይታሚን ኢ ደግሞ ለጸጉራችን ጥንካሬ እንዲኖረው ቶሎ እንዳይሰባበር ያደርገዋል ማለት ነው። ስለዚህ በተለይ መሰባበር እንዳይኖር ያደርግልናል። ስለዚህ ዋናው ነገር ይሄ ነው። ፀጉር በመነቃቀል ፀጉራችን እንዳ ተነቃቅሎ እንዳያልቅ አጠቃላይ የቆዳችን ጥንካሬ በመጨመር እጅግ በጣም ጠቃሚ ነው። ሌላኛው የሩዝ ውሃ ነው። ሩዝ ውሃም እንደዛው በውስጡ አሚኖ አሲድ አለው ይሄም እንግዲህ ይ ኢላስቲክ ስቲ የምንለው ያንን ነገር ያበረታታል ወይም ደግሞ ይጨምራል፣ ዳሜጅ ይቀንሳል። ይሄ ነው እንግዲህ በውስጡ እንዳልኳችሁ ሚነራል እና ቫይታሚን ቢ እና ሲ አለው። ስለዚህ ቫይታሚን ቢ ሲ ካለ ደግሞ ግሮዝ እንዲኖረው ያደርጋል። ጸጉራችን ሻይን እንዲያደርግ ያደርገዋል። በተለየ ሁኔታ ይሄ ወዝ እንዲኖረው ያደርገዋል ማለት ነው። ሌላኛው ወይ ኮኮናት ኦይል ወይም ደግሞ ኦሊቭ ኦይል መጠቀም ትችላላችሁ። ሁለቱም ከሌለ ማንኛውም የምትጠቀሙት ቅባት መጠቀም መጨመር ትችላላችሁ። ይህም እንግዲህ እኔ አሁን እዚህ ላይ የምጠቀመው ኮኮናት ኦይል ነው። ይሄኛው ዲፕ ሞይስቸራይዘር ዲፕ ሞይስቸራይዜሽን ይሰጠዋል ማለት ነው። ስለዚህ እንዲሁም ደግሞ የፀጉር መነቃቀልን ይቀንሳል። የፀጉር መነቃቀልን መሰባበርን ያንን ያንን በማስወገድ ደረጃ እጅግ ከፍተኛ ሚና አለው ማለት ነው። ኮኮናት ኦይል በራሱ ለተታጠቡ ስትሉ ለብቻው ኮኮናት ኦይል ራሱ ለብቻው ብትጠቀሙ እጅግ በጣም አሪፍ ነው የሚሆነው። ስለዚህ ይሄ ነው እንዳጠቃላይ የጸጉር ድርቀትን ይቀንሳል፣ ጸጉራችን ጠንካራ እንዲሆን ያደርግልናል። ስለዚህ እነዚህ ነገሮች አራቱን እነዚህ አራቱን ነገሮች በማድረግ አራቱን አንድ ላይ በማድረግ አስቡት ምን ያክል ለፀጉራችን ጠቀሜታ ሊኖረው እንደሚችል እንዴት ነው እንግዲህ መጠቀም ምን ችለው የሚለውን ደግሞ ቀጥያስ ነግራቸዋለሁ ተልባውን እንግዲህ እዚህ ጋር ቀቅየዋለሁ ቀቅለውና ውሃው ጄሉ ፓርት ነው የሚያስፈልገን ሩዙን በተመሳሳይ እንደዛውን ቀቅለዋለን በውሃን ቀቅለዋለን ሩዙን በተለይ በደንብ እንዲበስል እናደርጋለን ውሃ ያው ውሃውን ፓርትም ስለምንጠቀመው እንደዛው በዛ አድርገን እንጠቀማለን። ይሄ እንግዲህ ተልባው ነው ተልባው እዚጋ ሳጠላው ትንሽ ፍሬዎቹ ገብቶብኛል። ይሄ ሩዙና የሩዙ ውሃ ነው። እናንተ ከፈለጋችሁ ሩዙን አጥልላችሁ ውሃውን ብቻ መጠቀም ትችላላችሁ። ከዛ እዚጋ የምታዩ ደግሞ የኮከናት ኦይል ነው። እዛ ጋ ካሮቱ ነው ማለት ነው ፍሬሽ ካሮት ትንሽ እንትን ብላችሁ ከትፋችሁ፣ ከዛ በኋላ ሁሉንም እንግዲህ እንፈጫዋለን። እኔ ሩዙን እራሱ የሩዙንም ውሃ ሩዙንም ፈልጌው ነውና እንደዛም መጠቀም ትችላላችሁ፣ ወይ ደግሞ ለብቻው ውሃውን ብቻ አጥላላችሁ መጠቀም ትችላላችሁ። ሁሉንም እዚህ ጋር እንፈጫዋለን። ተልባው እንግዲህ ችግር የለውም ፍሬው ቢገባ ማለት ሁሉንም ሳይሆን እዚህ ጋር ያለፈብኛል። እሱ ቢገባው ምንም ችግር የለውም። መልሰን ስለምናጠለው ምንም ችግር የለውም ማለት ነው። ኦሊቭ ኦይሉንም እንደዛው ጨምረው ያለው። ከዛ ካሮቱንም እንደዛው አድቅቀን ፈጨዋለን ማለት ነው። ከፈጨን በኋላ አጥለን በቃ ጠጓችን ልንታጠብ ስንል መጠቀም በደንብ ጸጉራችንንም ቆዳችንንም በዚህ መቀባት። ከዛ በኋላ ለአንድ ሰዓት ያክል ጸጉራችሁን ይሄንን ተቀብታችሁ ሙሉን ፓርቱን ማለት ነው ተቀብታችሁ አቆዩት። በፌስታል ነገር ሸፍና ሸፍናችሁ አቆይታችሁ ከአንድ ሰዓት በኋላ ታጠቡት። እጅግ በጣም አሪፍ ነው የሚሆነው ለጸጉራችሁ። ሞክሩትና እንዴ ለውጡን ማየት ትችላላችሁ።